እንዴት ዋላችሁ። ያው ሙሴ እንዳለው እንግዲህ ማይክ የያዘ ሰው አድቫንቴጅ አለው እና እኔም ገጉዬ እንኳን ጌታ ለዚህ አበቃሽ። ጌታን ማወቅ አንድ ነገር ነው፣ እግዚአብሔር የሰራውን ታሪክ ደግሞ የሰዎችን መጻፍ ሌላ እድል ነው እና እንኳን ለዚህ እድል ጌታ አበቃሽ። እግዚአብሔር ይመስገን። እንግዲህ አበሻ ሲተርት ማናውራ የነበረ ማን ያርዳ የቀበረ ይላልና፣ ይህን ታሪክ ገጉ ጽፋልናለች። ግን ደግሞ ከቤተሰቦቹ መስማትን ደግሞ የመሰለ ነገር የለምና አንዳንድ ጥያቄ አብረን እንወያያለን። በመጀመሪያ ስማችሁንና የማዘመድ እንደሆናችሁ ከወይዘሮ ሄሮት ንጀምር። ስሜ ሄሮት አስፋው እባላለሁ የመምህር ጎበዜ የልጅ ልጅ ነኝ። አባየለ ባላሉ ያው እዚህ መጽሐፍ ላይ ከተጠቀሱ ሰዎች መካከል የአባባ ሽጉጥ ዳዳና ቅድም ታሪክ የተነገረና የአባ ጎሌ ቤተሰብ ቴንክዩ። በጣም በተልእኮ ውስጥ ባገለገለ ቤተሰብ ውስጥ አባል በመሆን ምን ይሰማቸዋል? እንግዲህ እንደዚህ ታሪካቸው ሲሰማ እኛም ብዙ ስንጽናናበት የነበረ ነውና፣ ምን ይሰማቸዋል? በሚሽነሪ ቤተሰብ ውስጥ ማደግ ወይዘሮ ሄሩት በጣም መታደል ነው። በጣም ነው ደስ የሚለው። የእግዚአብሔርን ስራ ሰርቶ ላለፈ አያት የእሱ የልጅ ልጅ መሆን በጣም ክብር ነው። በጣም ነው ደስ የሚለው። አመሰግናለሁ። እኔም በጣም ደሰተው እንደ እግዚአብሔር እርዳታ፣ እንደ እግዚአብሔር ፕሮቪደንስ ማስበው ነው ምክንያቱም አማኞች ከዛ ደግሞ የወንጌላ አገልጋዮች በወለዷቸው ቤተሰብ ውስጥ በማደጌ እና አባባሽ ጉጤ የኔ አያት ናቸው የእናቴ አባት ማለት ነው። እና እንግዲህ በጣም ብዙ ኢንፍሉዌንሶችን ተጋርቻ ያለው ማለት ነው። እንግዲህ ታሪካቸው ቅድም ሲነበብ ነበር መጽሐፉ ላይ ምናልባት ገጽ መቶ ሀያ ና ገጽ መቶ አንድ ነው የአባባሽ ጉጤ እና የአባጎሌን ታሪክ የምታገኙት እና ለመጽሐፍ ቅዱስና ለወንጌል አገልግሎት ያላቸውን መሰጠት እኔ በቅርበት በቤተሰቤ ውስጥ እያየው እንዳድግ ሆኛለሁ። ሶ እሱን እንደ እድል ቆጥራለሁ። ሁለቱንም ያው በአካል አላቃቸውን ፐርሰናል አታችመንት የለኝም እኔ ስወለድ እነሱ አልፈዋል፣ ወደ ጌታ ሄደዋል። ግን እናቴ ደግሞ ታሪካቸውን በደንብ ታውቃለች በእጃቸውን ያደገችው እና በጣም ብዙ ስለ ወንጌል ስለ መጽሐፍ ቅዱስ እንደገና ደግሞ ስለ ጌታ ለሌሎች ሰዎች መመስከር የሚባሉ ነገሮች በጣም ሊዳሰስ በሚችል አይነት መልኩ ከዛ ቤተሰብ ውስጥ እንዳይ እንድማር ሆኛለሁ። እና ይህንን በጣም እንደ እድል እንደ እግዚአብሔር እርዳታ እቆጥራለሁ። በጣም አመሰግናለሁ። ወይዘሮ ሂሩት ባለፈው ስናወራ የንግግሩን ታሪክ አለና ያመጣውን ተጽዕኖ በቤት ውስጥ በእናንተ ላይ በአካባቢው ላይ እስቲ ትንሽ ያጫውቱን። እንግዲህ በአካባቢው በጣም የተጠሉ ጸረ ማርያም ነው የሚባለው። እዛ አካባቢ ጸረ ማርያም ተብለው በድመት ነው ቁርባናቸውን የሚበሉ ወደ እነሱ ትምህርት ቤት አትሂዱ አትስሟቸው እየተባለ ቅስቀሳ ይደረግ ነበር። በዛን ሰዓት እኔ አልነበርኩም፣ ግን ታሪካቸውን ሳይ ማለት ነው። እና በጣም ደስ የማይል ወሬ ነው። ትክክለኛ የእግዚአብሔርን ነገር እያለ ግን የሚያወሩት በጣም ተቃራ ነው። ሰው እንዳይድን ነው። ሰው ወደ እውነተኛ መንገድ እንዳይመጣ ነው። ትምህርት ቤት እንዳይማር። እሳቸው ትምህርት ቤት ከፍተዋል። በቤታቸው ነው ትምህርት ቤት የጀመሩት ቅድም እንደተነገረው አራቱም ቋንቋ ያስተምሩ ነበር፣ እና በዛውን ደግሞ ወንጌል ይሰብኩ ነበር፣ ህክምናም ያክሙ ነበር። አስመራ ተምረው ስለመጡ ማለት ነው። እዛ ወደዛ እንዳትሄዱ፣ ልጆቻችሁን እንዳታስተምሩ እያሉ ቅስቀሳ ይደረግ ነበረ። ያ ቅስቀሳ ግን ምንም ገፍቶ የገባ ተጠቀመ እስከ ሚኒስትር ምናምን በፊት እዚህ የተማሩ አድዋ የተማሩ ናቸው። እዚህ ደህና ስልጣን የነበራቸው ያልተማረ ደግሞ እንደዚህ እያሉን አቦይ ጎበዜ እኛ ትምህርት ሳንማር ወደ ኋላ ቀረን የሚሉ ደሞ ሰዎች፣ እኔ ራሴ ሰምቻለሁ። እዛው ባለፈው አንድ የነገሩኝ በጣም ደስ ያለኛል፣ አቦይ ጎበዜ ሲያወሩ። የእግዚአብሔርን ቃል በቤተሰብ ውስጥ ሲሆን ያለው ተጽዕኖ እንዴት ነበረ? የእግዚአብሔርን ቃል ከሌላው ጋር ለይቶ የማንበቡ ነገር ያወሩን ነበረ። ስለ ቤተሰቦት ያለውን ኢምፓክቱን እሱን ትንሽ ቢያጫወቱን ደስ ይለኝ ነበረ። ለመጽሐፍ ቅዱስ ያላቸው አመለካከት፣ የእርስዎ ወላጆች። ወላጆቼ ሌላ መጽሐፍ ቤታችን የለም። አባቴም አስተማሪ ነበሩ፣ እናቴም አድቫንስ ድሬሰር ነበረች። ግን ቤታችን የሚነበበው መጽሐፍ ቅዱስ ብቻ ነው እንጂ የዚህ ዳሴማ ምናምን የሚባል የለም ቤታችን ጠቅላላ አባባም የሚያነበው እሱ ነው፣ እናቴ የምታነበው እሱ ነው። እኛም እንግዲህ በዛው ብዙም እንኳን ባይገባን እናነብ ነበረ። እንደዚህ ጥልቅ ብለን መንፈስ ቅዱስን አይረዳን ማለት ነው። ቤታችን ያለው መጽሐፍ ቅዱስ ብቻ ነው። ልጆቻቸውም እንደዛ ናቸው። ውጭ ሀገርም ያሉ የጎይታ ጎበዝ ልጆች መጽሐፍ ቅዱስ ብቻ ነው የሚነበው፣ ሌላም ተጨማሪ ነገር የለም። እሺ ሁለታችሁን ማን ጥያቄ ሊጠይቅ በሚስዮናዊ ቤተሰብ እንዳደገ ሰው የሚሽን ተልእኮ ተልእኮ ወይም የሚሽን ስራ ምን ያህል ተጽዕኖ አለው ብላችሁ ታስባላችሁ? አሁን አሁንስ ካለው ዛሬም ላይ ሚሽን እንዴት አይነት ተጽዕኖ ይኖረዋል ብላችሁ ታስባላችሁ? ሌላም መጨመር የምትፈልጉት ካል። እሺ ያው በጣም ብዙ ተጽዕኖ ይኖረዋል ብዬ አስባለሁ። እኔ ቅድምም ትንሽ ጠቀስ ለማድረግ እንደሞከርኩት አባ ጎሌንም ሆነ አባባ ሽጉጤን እኔ ያየሁት በእናቴ ህይወት ውስጥ ነው ያው እነሱ በህይወት እያሉ ያልነበርኩም እናቴ ያረፈችው የዛሬ ሁለት ወር ምናምን አካባቢ ነው ግን በህመም በጣም በተዳከመ አይንም በጣም ለረጅም ጊዜ ትጠይቀኝ የነበረው መጽሐፍ ቅዱስ እንድወስድ እንዳመጣላት ለአይኗ በጣም ተስማሚ የሆነ ፎንቱ ተለቅ ያለ እንደዚህ እና መጽሐፍ ቅዱስን ስታነብ ነው በጣም የምትደሰተው እና ደግሞ መጽሐፍ ቅዱስን በጣም በሚደንቅ ሁኔታ ነው የምትወደውም የምታውቀውም። መጽሐፏ መጽሐፍ ቅዱስ በጣም የተነበበ መጽሐፍ ነው። እንዲሁ ከፍታችሁ ብታዩት ያንን በደንብ ዊትነስ ማድረግ ትችላላችሁ። እንግዲህ ያ ብቻ አይደለም፣ በጣም ሜሞራይዝ ታደርጋለች መጽሐፍ ቅዱስ። በዛም በደንብ እኛም እንደነቃለን። ሌሎች የሚያውቋትም ሰዎች እንደዚያ ያውቃሉ። ይህንን መጽሐፍ እያነበብኩ የአንድ ታሪክ አለ፣ የአባባ ሽጉጤ ታሪክ፣ የአባቷ ታሪክ ጣሊያን በመጣ ሰዓት ቤታቸው ተወሮ፣ ምክንያቱም ጣሊያን ሲመጣ ያው ሚስዮናውያን እንዲወጡ ተደርጎ ነበር ምናምን እና ወንጌልን እሳቸው ይመሰክራሉ ተጠቆመባቸው፣ እና በቃ ወንጌል የሚመሰክሩ ሰው አሉ አባባ ሽኩጤ ምናምን ተብሎ ወታደር ወሮት ባለ ሰዓት፣ ወንድማቸው ቤት ነበር የሚኖሩት በአጋጣሚ ታላቅ ወንድማቸው። እሳቸው የተሸሸጉበት ቤት የእስልምና እምነት ተከታይ ናቸው፣ እና መጽሐፉን በቃ እኔ አሁን አይ ቲንክ ያለው ሁኔታ የሚያሳየው የህይወቴ መጨረሻ ነው። ወስደው ሊገሉኝ ይችላሉ፣ በህይወት ላልመለስ ይችላሉ። እና የእናቴ ልጅ ነህ መቼም የኔን ክፉ ነገር ትመኛለህ ብዬ አላስብም። የምትወደኝ ከሆነ ይህን መልካም ነገር አድርግልኝ፣ ብለው ይህንን መጽሐፍ አስቀምጥልኝ ይላሉ እና እዛ መጽሐፉ ላይ እንደተጠቀሰው ያ መጽሐፍ ማለት ያ ኮፒ በቃ እዛ አካባቢ የለም ብቸኛው መጽሐፍ ቅዱስ ነው እና እኔ በህይወት ባልን እንመለስ እንኳን ለኢየሱስ ሰዎች ስጣቸው ያው በዛ አካባቢ ቋንቋ ኢየሱስ መና ነው የሚባለው ለኢየሱስ መና ሰዎች ስጧቸው ብሎ ያው እግዚአብሔር ረድቷቸው ተመልሶ መጡ ወንጌልን ደግሞ በበለጠ ፓሽን ሲያገለግሉና ቤተክርስቲያን ስትሰፋ ነው የምናነበው የምናየውም በታሪክ ሶ ያንን ኢንፍሉዌንስ በደንብ ዊትነስ ማድረግ ችለዋል ለእግዚአብሔር ቃል ለመጽሐፍ ቅዱስ ያለን ልብ በእኔ እናቴዎት ውስጥ በደንብ ማየት ችያለሁ። ያ እንግዲህ የተልእኮ ወይም እዚህ ለወንጌል ስራ ለመጽሐፍ ቅዱስ ለሶል እንደዚህ አይነት አገልግሎት ያለ ልብ ምን ያህል ኢምፓክት እንደሚያደርግ እሱን ማየት ችያለሁ። በእናቴዎት ውስጥ ብቻ ሳይሆን ኤክስቴንድ በሆነው በሙሉ ቤተሰብ ውስጥም ያው ኦልሞስት ሁሉም አማኝ ነው እንዳልኩሽ፣ ተመሳሳይ ምስክርነት ነው ያለው ሁሉም ቤት ከዛ በተጨማሪ ደግሞ ያው ስለ ጌታ መናገር በጣም የሚወዱ ሰዎች ናቸው። ያንንም በደንብ አይቻለው። እዚሁ ላይ ለመጨመር ስለ ተልእኮ ምን ታስባለህ የሚለው እንግዲህ ቅድም ስናገር እንደነበረው የአባባ ሽጉጤ ብቻ ሳይሆን ዝምድና ያው ከአባ ጎሌም ጋር ነው። አባባ ሽጉጤ እኔ አያቴ ናቸው። አባጎሌ ደግሞ የእናቴ አጎት ነው እና አባ ጎሌ ባሪያ ፈንጋይ ነበር። አባጎሌ እንግዲህ አባጎሌ ነው ማለት በአካባቢ ቋንቋ ሰብስቤ ማለት ነው። እና ማለት ፊዚካሊ ቁመታቸው በጣም ረጅም ነው። ከዛ ደግሞ በጣም ወፍራም ሰው ብዙ ሰብስበዋል ማለት ነው። እና እንደዛ አይነት ሰው ነበሩ። በጣም ሰው የሚፈራቸው ምናም ሰው ነው። ድንገት አሳቻ ቦታ ላይ ሰው ካገኙ ገበያ ነው ይዘው ሄዱት። ባሪያ ፈጋ የነበሩ በጣም ብዙ ገንዘብ ሰዎች ይሸጡ የነበሩ ምናም ሰው ነበሩ። ከዛም በተጨማሪ ያው እዛ አካባቢ በሬ እንደዚህ ጥሩ ዋጋ ሊያወጣ የሚችል ነገር የሰው ንብረት ምናምን ሲያገኙም እንደዛ ይወስዱ ነበር። ጌታ ካገኛቸው በኋላ ወንጌል ከገባቸው በኋላ ግን እነኚህን ነገሮች ወደ አለማድረግ ብቻ ሳይሆን የተመለሱት ያደረጓቸውን ነገሮች ሁሉ ለመቀየር ሙከራ ያደርጉ ነበር። ለምሳሌ እንደዛ የሸጧቸውን ሰዎች ዋጋ ከፍሎ ረጅም ርቀት ሁሉ ተጉዞ ሄደው ገንዘብ ከፍሎ ያስመልሱ ነበር። ተልእኮ ይሄ በጣም መንፈሳዊ ስፒሪቹዋላይዝ የተደረገ እና በቃ መንፈሳዊ ኮምፖነንት ብቻ ያለው ነገር ሳይሆን የሰዎችን ሕይወት ማዳን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ለውጦችን ማምጣት የሚለውን ሀሳብ ሁሉ የሚጨምር በጣም ሰፊ ነገር እንደሆነ መረዳት እንችላለን ብዬ አስባለሁ። በጣም ብዙ ጊዜ ያው ተልእኮ ሚሽን ምናምን ሲባል ከወንጌል ስርጭት ጋር ኢንተርቼንጅብል እናስባለን። እሱ እንግዲህ ከዛ የሰፋ እንደሆነ ማየት እንችላለን። አንድ ምሳሌ ነው የጠቀስኩት። በጣም ብዙ በርካታ ምሳሌዎችን ማንሳት እንችላለን። እነኚህ ሰዎች የደረሷቸው ሰዎች ከምዕራብ አካባቢ መጡ፣ ከምዕራቡ ዓለም ማለቴ ነው። የመጡ ሰዎች እንደምናውቀው ነው ታሪክን ስናነብ ፕሮፌሽናል ሰርቪስ ለመስጠት ሙያ የሙያዊ አገልግሎት ለመስጠት በመጡበት ነው ወንጌልን የሰሩት። እዚህ መጽሐፍ ላይ የምናያለን፣ የእርሻ ስራዎችን፣ የጤና አገልግሎት የሚሰጡ ማዕከላትን ሲመሰርቱ፣ ትምህርት ቤቶችን ሲገነቡ። ቤተ ክርስቲያን ምንድናት ስንልም ያው ተልእኮ አንዱ አይደንቲቲ ማርከር ነው ዋነኛው እና እኚህን ሁሉ ነገሮች እንድናደርግ ተጠርተናል የሚለውን ነገር እንድንማር ይረዳናል ብዬ አስባለሁ። ተልእኮ በጣም አስፈላጊ ነው። የእግዚአብሔርን ነገር ለሰዎች መንገር ምድሪቱ አሁን ያለችበት አገራችን እንኳን ተልእኮ ቢዳረስ ህዝብ ሁሉ ክርስቶስን ቢያቅ እንደዚህ አይነት ውስጥ ቅልቅልቅል ያለ ነገር አይኖርም። ሁሉም እግዚአብሔር የሚፈራው ለእግዚአብሔር ተገዝቶ አገሩን ያለማ ነበር። ህዝብ እርስ በርስ ይዋደ ነበር፣ እርስ በርስ ይተባበር ነበር። ይህ ተልእኮ በጣም ኃይለኛ ጥቅም አለው። የእግዚአብሔርን ማወቅ እግዚአብሔርን መፍራት ህዝቡ ላይ ቢሰርጥ ከድሮ ጀምሮ በተለይ ጅማሬው እስካሁን ቢዘልቅ ብዙ በምድራችን ላይ ለውጥ ይሆን ነበር። ህዝባችን እንደዚህ አይሆንም ነበር፣ በብልጽግናውም በሰላሙም በሁሉም ነገር። ግን እንቅፋት አለ። ያው የሰይጣን መልካም ነገር አይወድም። በዛም በዛም እያለ ወደ ኋላ ላግ አደረገው ማለት ነው፣ ወንጌል እንዳይስፋፋ ህዝቡ ወደ እግዚአብሔር እንዳይቀርብ እውነተኛውን ነገር እንዳይረዳ የዘላለም ህይወት እንዳያገኝ፣ ሰይጣን እንደዚህ በጥቅም በምን በምን በምን በስልጣን ሊሆን ይችላል። እንደዛ እያደረገ እስካሁን አለ እየተርመሰመሰ ማለት ነው። ግን ተልእኮ ሀይለኛ ጥቅም አለው። እግዚአብሔርን ማወቅ ህዝቡ ላይ ቢሰጥ በጣም በጣም በጣም ለምድሪቱ ፈውስ የሆነ ነበር ነው የምለው እኔ። በጣም ፈጣን የሆነ ሰው ከእናንተ ሁለት ጥያቄ መጠየቅ እፈቅዳለሁ። እንደወደ እናንተ ያለኝ ጥያቄ እኔ እንደ ቤተሰብ ታላቅ ወንድም ነኝ። ከአስር ዓመት በላይ በልጣታለሁ፣ ግን እሸማቀቃለሁ። በሰራችው ስራ ምን ሰራው፣ አራት ሺህ ቀን ሙሉ ማለት ነው፣ አስር ዓመት አይደል። እንደ ትንሽነቷ ሳትሆን ትልቅ ነች። ይገርመኛል። ፎሪን ላንጉጅ የሊትሬቸር ስትማር ትምህርቱ ለጌታ ነው። ጆርናሊዝም ስትማር ትምህርቱ ለጌታ ነው። ኮሚኒኬሽን ስትማር ትምህርቱ ለጌታ ነው። እኛ እንኮራለን። ቤተሰቡን ምን ተሰማችሁ በመጻፏ? እንደዚህ አይነት ሰው ሲመጣ ወደ ቤታችሁ ምን ተሰማችሁ? የምናወረው ሶስት ጀኔሬሽን ወደኋላ ሰው ተጎበኘን፣ ምን ተሰማ? ታሪክ ሊስተካከል ነው ወይ ጌታን የሚያገለግሉ ሰዎች ሊነሱ ነው ወይ ተሰማችሁ? ወይስ እንዴት ነበር? ስለሱ ትንሽ እኔ ገናየን በጣም ያደነቅኳት በጣም አሁን ትንሽ ልጅ ነች፣ ስንት ዘመን ያለፈውን ነገር ቆፍራ አምጥታ ይህንን ለህዝብ ማሳወቅ እኔ አንድ ጊዜ ይሄ የተጻፈ ነበረ። የራሳቸው ታሪክ ነው፣ የጎይታ ጎበዘ ማለት ነው እና ዛንታ ዕዮ ሚሽን አብ ትግራይ ነው የሚለው የሚስዮን ታሪክ በትግራይ የሚስዮን ስራ በትግራይ ነው የሚለው። ይህንን እንኳን አንድ ጊዜ በኤልሻዳ ያቺ በቀለን የሚባሉት መሰለኝ የሚያስተምሩ ስለ ታሪክ አንዳንድ ነገር ሲያነሱ ደወልኩላቸው፣ ይህን ለመስጠት ማለት ነው የበለጠ እንትን ለማለት። ግን ሪስፖንድ አላደረጉም። ነገርኳቸው ግን ዝም አሉ። በቃ ተወኩት። እናች ልጅ እውነት እግዚአብሔር ይባርካት። የዚህ ሁሉ ህዝብ ደማቸው እኮ ነው የፈሰሰው። ተቀጥቅጧል እኮ ይሄ ታሪክ እኮ። ብታዩ ዲቴይል ታሪክ አለ። እሳቸው የራሳቸው በስዊድን ሀገር ተገኝቶ ነው ወደ እንግሊዝኛ ቀይሮ አንድ ሰው የጻፈው እዚህ መካነ ኢየሱስ ማለት ነው። እና ይህንን ታሪክ ትልቅ አስተዋጽኦ አለው ለህዝቡ ምን ያህል ለእግዚአብሔር ብሎ ይህን ይህን የከፈለ ስንት ንብረት ስንት ነገር ስንት ህይወት ስንት ነገር ነው የጠፋባቸው። የተቀጠቀጡ ታሰሩ፣ ደምስክ ይወጣ እና ይሄ ሁሉ ይሄ ሚሽን አለው ራሱ ራሱ ይሄ ለዚህ ትውልድ እንዴ፣ እኛ የት ነን ያለ ነው ነው የሚነው እኛ አሁን እኔ የት ነው ያለሁት? ዝም ብዬ ለራሴ በልቼ ተኝቼ በቃለቀ። እነሱ ግን ንብረታቸው ሁሉ ጠፍቶ ቤታቸው ተወርሶ ወታደሮች ወስደውት በዛ ጊዜ የነበሩ ማለት ነው። ንብረታቸው ሁሉ ተወስደዋል። ግን ምንም ብንክች አይሉ ጸረ ማርያም፣ እኔ መጽሐፍ ቅዱስ ነው ማደበ ማርያም ተማልዳለች፣ አታማልም። እኔ አላቅ እኔ ከአንተ ጋር ነው ያለሁ እኮ እዚህ ቃሉ የሚለው ግን እንደዚህ ነው። እኔ ግን ከአንተ ጋር ነው ያለ ገና እናያታለን አሉት። ለአንድ ሲመልሱ ሲ ማለት ነው እና በጣም ሀይለኛ እንትን ነው ይሄ የጻፈችው። እግዚአብሔር ይባርካት፣ በእውነት ያብዛላት፣ አሁንም እግዚአብሔር ከሷ ጋር ይሁን። ብዙ ነገር ቆፍራ ቆፍራ አውጥታለች። ለትውልዱ ትልቅ ማነቃቂያ ነው። ምነው ብለው እኔ ተመሳሳይ ነው እኔም ስሜት ያው ጋር ያለው ገናይን አፕሪሽት አደርጋለሁ በጣም። ከዛ በተጨማሪ እኔ ይህንን መጽሐፍ ያው ገና መጀመሪያ ሲቀበላትም ሲገርመኝ የነበረ ነገር እንግዲህ እነዚህ መጽሐፍ ውስጥ የተጠቀሱ ሰዎች ይሄ ገና የመጀመሪያ መጽሐፍ አይደለም ብናውቀው በጣም በርካታ ብዙ መጽሐፎች በአማርኛ ከዚህ በፊትም ተጽፏል። ለምሳሌ እኔ እንኳን ማቃቸው በመከራ ውስጥ የተከበበች ቤተክርስቲያን ሚል ኤሎሄና ሌሉያ ሚል አንበርቾና ሸንቆላ ሚል ወደ ደቡብ አካባቢ ደግሞ ያለሆነ የወንጌል አገልግሎት የሚተርክ እኔን ቴዎሎጂ ስማር ሂስቶሪዮግራፊ አስተማረኛ እንዳስተማሪ በዴኒማርክ በዴኒሽ ቋንቋ የጻፈው መጽሐፍ አለ ስለነኚህ ሰዎች እና ጥናቱን የሚያደረገው እዚሁ ኢትዮጵያ ውስጥ አንድ አካባቢ ላይ ስለተደረገ የወንጌል አገልግሎት እንቅስቃሴ ነው። እና እሱም ወደ እንግሊዝኛ እያስተረጎመው እንደሆነ ምናምን ሲናገር ሰምቻለሁ። እና በጣም በጣም የሚገርመኝ እነኚህ ሰዎች እንግዲህ ስልጣኔውም እንግዲህ የምታውቁት ነው። 1920 በጣም የዛሬ መቶ ምናምን ዓመት አካባቢ የኖሩ ሰዎች ናቸው እና ሶሻል ሚዲያ ባልነበረበት ሰዎች ቪዚብል መሆን ማይችሉበት ስራቸው ሪኮግናይዝ እንዳይደረግ እንዲደረግ ማያስችልበት አይነት ከአካባቢያቸው በዘለለ ሊታወቁ ማይችሉበት እንደዚህ አይነት እድል ማያገኙበት አይነት ኮንቴክስት ውስጥ ነው የኖሩት። ከዛ በተጨማሪ ታሪካቸውንም ስናነብ እንደዚህ አይነት ሰዎችም እንደሆኑ አናይም። ማለት ራሳቸውን ለማሳየት እንደዚህ ምናምን አይደለም። በጣም ፓሽኔት ሆኖ ግን ስራቸውን የሚሰሩ ሰዎች ናቸው። እና ካለፉ በኋላ ግን ካውንትለስ ጽሁፎች፣ ካውንትለስ መጽሐፎች ስለነሱ በጣም በርካታ ታሪኮች። እና የእኛን ዘመን አገልግሎት ስንመለከት በጣም ቪዚቢሊቲ ይወዳል አይደል? እኛ ሁላችንም እኔም ደስ ብሎኝ ነው እዚህ ጋ የመጡት። እና እንደዛ በጣም ክሬቭ የምናደርገው ቪዚቢሊቲን መታየት ነው ከስራችን በላይ። እንደዚ አይነት ቴንደንሲ ያለን እና በጣም ለእኛ ብዙ የሚናገር ይመስለኛል። ከፈረሱ ጋር ይሁን ያስቀደምን አይነት ዝንባሌ ያለን እና በጣም እደነቃለሁ። እግዚአብሔር ከኛ ተርፎ ሌሎች የሚነካ የሚቆረስ ነገር ሲኖር ነው እንዲህ የሚያደርገው ብዬ አስባለሁ እና እሱ እንድማር አድርጎኛል። ያው አመስግኑልኝ በጣም